አንቺ ጨረቃ የምን አስበሽ ነው? ወይ ምንድ ነው ቤስት ፍሬንድሽ ወይ ደውሎ አያውቅሽም እንዴ? ለምንድ ነው ፎቶ የቀየርሽው? የኔ ቆንጆ ማለት ነው። ከዛሬ ጀምሮ ፎቶ አርገሽ እኔ እናት ከአንቺ ጋር የሚያምረው እሱ ነው። ወይ ናይ ጊፍት ትሰጥሻለሁ አንድ ነው። ምን ሆና ነው? ለነገሩ ግን እሱ ጓደኛዋ አስባ ነው መሰለ ሲና ሲና ኦ ቡሩኬ የመጣ ደግሞ

ከዛ እየሰደቡ ነውና ሀሀ ቡሩኬ ፍራንክ ይሄ ሰርቶ ሀይሚ ደግሞ ይሄን ፍራንክ ከሰራች፣ እናንተ ምንድን ነው የምትቃጠሉ? እስኪ ሁለቱን አቀናብሬ ልካለሁ። እስኪ እስኪ ማን እንደሚበልጥ እናያለን ብዬ ኮሰትኩት። እዚህ ጋር ደግሞ ለጠፍኩት፣ ይሄ የአሁኑ ፎቶ ማለት ነው። ለጥፌ ቃል ክዳን እንደዚህ አለች። መጠችና ማዘበናት እኔ ካንቺ ይሄንን አልጠብቅም አጥፊ አለች። ቃል ኪዳን እኔ ያረኩት ምክንያት አለ። ሃይሚን እንዴት እንደሚያወሩ ይሄ ይወራል፣ ይሄ ወይ ያንገቱ ይወራል እንዴ! እስኪ አስቢ ስል እሺ በማርያም አጥፍዬ አለች። እሺ አጠፋለሁ አልኳት ገባሽ እኔ አሁን ካለፈ በስተቀር የሚመጣ ነገር ይበልጣል። ታውቃላችሁ። ስለዚህ የሚመጣ ነገር ይበልጣል። መልስ አትስጫቸው። ታያቸው ሀይሚዬን ሰው አይንዬ እንደዚህ እነሱ ሲያውሩ ሲሳደቡ እኔ በጣም ነው የተቆጨኝ። ለምን ስሯን እየሰራችናት፣ ልጅቶ ምን አረገች? ምን አረገች? እሱም ይሄን ሰራ እሱም ይሄን ሰራች ምን አረገች? እሱ ለዛ ብዬ ነው የፈወጥኩት እንጂ እኔ አሁን እንዳልታለ ችግር የለም። እሺ ጨረቃዬ፣ ለዛ ብለሽ ነው ፎቶ የቀየርሽው?

ሲማርጎ ማለት ነው ሼር አረገ የዘፈነ አዎ። እሄ የት ነው ሰውየው የሚያምረው? እዚህ ጋር ነው። ወደ ላሙ ፈጣሪ ትግስቱ ሰጠቶ ቀስ በያለ እኮ ነው። አይ አፈር ቀስ ያርገው። አዎ እኔ አልሰማም። በእናትሽ ራሴ ራሱ ያመመኝ ነው ራሱ። አይ አትቀምም እና እነሱ ዛሬ ስፖርት ሰሩ ነገፋው ብሎ ይመጣሉ። ዛሬ ስፖርት ሰሩ ነገ ደብድብ እንዳይሆን ማለት ኧረ ከዚህ በኋላ የምር ዳኒ ተብዬ ብሩኬውን በጥፊ ተይና ማለት እንደዚህ እንዲነካ አልፈልግም። እራሱ የምር ተካል ሰው ነው። ልጅ መጥቶ ሸቤ እንዲገባ አልፈልግም ልጁ አዎ የምር

የምር ሽንት በሽንት ሆንኩልሽ። የምር እዚህ የሰው ሀገር ነው። የምር እንደዚያ

እየተቀዳችሁ ነው፣ እና እየተቀዳችሁ ነው። ማዚ ማለት ነው። ስራ ላይ ሆኜ ነው። እሺ፣ እያደመጥኳችሁ ነው። ስራ ላይ ሆኜ ነው። እሺ፣ የኔ ቆንጆ። አዎ፣ የቀዱን እኮ ነው። ከዚህ ሲር ማን ነው የሚቀደው? ጨረቃ ማለት ነው። ጨረቃ፣ የኔ ቆንጆ። ግፍት፣ ምንድን ነው የምትፈልጊው? አንበሳ ነው? አበባ ነው? ጨረቃ ነው? አንበሳ፣ አንበሳ። ኦ ማይ ጋድ